ምክንያቱም አሁን ባለንበት ጊዜ ወንጀል በጣም በአይነታው የተስፋፋበትና የተሰራጨበት ወቅት ላይ ነው ያለ ነው። ወንጀሉ ስልቱን እስኪቀየር ድረስ ማለት ነው። ስለዚህ ባላ ፈቃድ በመጀመሪያ ነብሴን፣ ከዛ እናንተን የሚመለከቱ ነጥቦች ስለሆኑ ከቁርአን ከሐዲት ማስረጃ ስላላቸው ሁሉ ሰው ነብሱን እዚህ ጥፋት ላይ ሲያገኝ ከዚህ ወንጀል ዛሬውኑ ልቅቅ ብዬ መውጣት አለብኝ ሊል ይገባዋል። የመጀመሪያ ነጥብ የሚሆነው የሆነ ወንጀል ሲሰራ የእኛን ሃይማኖት ጠንቅቀው ያውቁትም ሰዎች ራሳቸው ሙስሊሞች ማለት ነው፣ ምን ይላሉ? እሱ እኮ ተራ ሰው ነው እኮ አንተ ለምን አተውም? ይሏል በኢስላም ማለት ነው። በኢስላም የሃይማኖት አባትና ተራው ሰው ተብሎ የሚለያይ አምልኮ የለም። ሁሉም ሰው በቀን አምስቴ መስገድ አለበት። ሁሉም ሰው አላህን መፍራት አለበት። ሰዎች በእውቀታቸው ደረጃ ይለያያሉ እንጂ ሙስሊም የሆነ ሰው ጠቅላላ የኢስላም አምባሳደር ነው። ሃይማኖታችን ኢስላም ይባላል። እኛ ምኖች ነን? ሙስሊሞች ነን። ስለዚህ ሙስሊም ማለት አልኢስቲስላሙ ሊላሂ ቢተውሒድ እጁን ለሸሪዓ የሰጠ ነው። አሰጣጡ ደረጃው ይለያያል እንጂ ሁሉ ሰው መተግበር ግዴታው ነው። ነሷራዎችን ብትወስዷቸው ፂም ማሳደግ እነሱም ህግ ላይ አለ። ጠንከር ያሉትን ስጠይቋቸው ለምን አትላጅ? ለምንድን ነው ማታሳድገው ስትል ነው ይሄ የሃይማኖት አባቶች የሚሰሩት ነው ይለዋል። በእኛ ሃይማኖት የሃይማኖት አባት የሚሰራው ሌላው ማህበረሰብ የማይሰራው የሚባል አምልኮ የለም። ሁሉም አምልኮ ይፈጸማል በሁሉም ማለት ነው። ስለዚህ ይሄ የመጀመሪያ ወሳኝ የሆነ ነጥብ ነው በዚህ ዘመን እየተጣሳ ያለ ለዚህም ሲባል የሆን ነገር ሲያዩ ምን ይላሉ? አንተ እኮ ሙጣዋ ስለሆንክ ነው ይላሉ። አሃ ስለዚህ እኔ ብቻ ነኝ ጌታዬ ዘንድ የምቆመው ነው እነሱ አይቆሙም ነው። ጌታው ዘንድ እቆማለሁ ያለ ሰው በጠቅላላ ምን ይጠበቅበታል? ለጌታው በታዘዘው መልክ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መልክ ስራዎችን በጠቅላላ ፈጽሞ መገኘት አለበት። ለዛም ነው ሶሻል ሚዲያም ላይ ይሁን በየቦታው ሙስሊሞች ናቸው ግን ኢስላምን የሚጋጭ መልዕክት፣ አፈንጋጭ መልዕክት ሲስተላለፍ የምታየው ምን እየተባለ ነው እኔ እኮ ፕራክቲሽነር አይደለሁም ፕራክቲሽነር አይደለሁም ማለት ማለት ነው እኔ ተግባሪ አይደለሁም ሙስሊም ነኝ እንጂ አልተገብርም ሰምታችኋል አይደለም። ሙስሊም ነኝ አለች አንዷ አህት ለምሳሌ ከዛ ምን አለች ልጅ እፈልጋለሁ አለች ልጅ የምፈልገው ግን ያለ ባል ነው አለች አያችሁ አሁን እኛ ምን ውስጥ መሰለህ ነው የወደቅ ነው ሙስሊም ናት ታዋቂ ናት ሚዲያ ላይ ወታ ነው ደግሞ በጓዳም አይደለም ሙስሊም ነኝ ትላለች አልካደችም እስካሁን ግን ልጅ ይፈልጋለው። ምን አይነት ልጅ? ያለ ባል ነው የምፈልገው፣ ባል አልፈልግም። ስለዚህ ምን አልል ማለት ነው። በመጀመሪያው ነጥብ አማካኝነት ኢስላምንና ሙስሊሞችን ለመነጣጠል መሞከር ለሰይጣን እጅ መስጠት ማለት ነው። ስለዚህ በእኛ ሃይማኖት፣ ቢያንስ ሰው ወንጀል አይሰራም አይባልም። ኢስላምን ግን ወክሎ ነውና እያንዳንዱ ሙስሊም የሚንቀሳቀሰው ከምላሱም የሚወጣው በሰውነቱ የሚተገብረው ልብ ሊል ይገባል። ሊያጠይን ይገባል። አንዳንድ ወንጀሎች አንድ ሰው ላይ አይቀሩ። ከዛ በኋላ ሰዎች በሰሩት ቁጥር ያ ግለሰብ የዛ ወንጀል ይሄን ወንጀል የጀመረው ሰው ምን ይባላል ማለት ነው። ከሱ በኋላ ለሚሰሩት ወንጀሎች ሁሉ ከነሱ ላይ ሳይቀነስ የወንጀሉ ኮፒ ለሱ ይመጣለታል። ለዚህ ምሳሌያችን ነብዩ ሰለላሁ ዐለይሂ ወሰለም የአደም ዐለይሂ ሰላም ሁለት ወንድ ልጆች አንደኛው አንደኛውን በበደል ሲገለው ምን አሉ ከዚህ ከገዳዩ ላይ ወንጀል ሳይቀነስ። መቼ በዚህ ዘመን፣ በየትኛውም ዘመን የሰው ደም ሲፈስ ደሙን ካፈሰሰው ሰውዬ ሳይቀነስ ለመጀመሪያ ጊዜ የአደምን ያኛውን ልጅ የገደለው ገዳይ ለእሱ ወንጀሉ ኮፒ ይሄድለታል። አሉ። ስለዚህ ማንኛውም ሙስሊም ሚዲያ ስለሆነ ዛሬ፣ ለኸይርም ሚዲያ አለ፣ ለሸርም ሚዲያ አለ። ሚዲያ ግን አብዛኛው ሰው እየተጠቀመበት ያለው ለምንድን ነው? ለሸር ነው። ስለዚህ የሙስሊም አምባሳደር ነውና ምን እንደሚሰራ ምን እንደሚናገር ጠንቅቆ ሊያገባዋል። አለበለዚያ ሞቶ እንኳን ምን አይልም፣ ከዚህ ነገር መውጣት አይችልም። ለዚህ ማስረጃችን ቅርብ ጊዜ አንድ ሙስሊም ወንድም ሞቶ ነበረ። ቲክቶከር ነው፣ ዘፈንም ይዘፍናል፣ አላህ ይተውለት። ሌላም ነገር ይናገራል። ሲሞት ሰዎች ሁሉ ደነገጡ። ምን አስደነገጣቸው? ኸይር ቢሆን ኖሮ ይደነግጡ ነበር? ከዛ ታዋቂ ቲክቶከሮች ሁሉ ምን እስኪሉ ድረስ በአላህ ስም ይዘናችኋል፣ የዚህ ልጅ አካውንት በራሱ ጊዜ ዲአክቲቬት እንዲሆን ሼርም እንዳታደርጉ፣ ዱትም እንዳታደርጉለት ተባለ። አየህ አደለ? ስትሞት እንኳን ቲክቶክ ይሄ ሰው ሞቷል ከወንጀል ላይ ስለነበረ አካውንቱ ልዝጋለት አይልም። ወንጀልህ ይቀጥላል ማለት ነው። ሞተህም እንደ ጭራ ይከተልሃል ማለት ነው። ስለዚህ የሚዲያው ትውልድ በጣም ራሱን ሊጠነቀቅ ይገባዋል። ምንድነው ፖስት ማደርገው ከሞትኩ በኋላ ኸይሩ ነው የሚመጣልኝ ወይንስ ሸር ሆኖ የሚለውን ሊያቅ ይገባዋል። ስለዚህ እኛ ሙስሊሞች ሃይማኖታችን ኢስላም ነው። እኛና እስልምና የተሳሰርንን የትም ቦታ እንሂድ፣ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ በል አላቸው፣ ነብዩ ሰለላሁ አለይሂ ወሰለም። ስግደቴ፣ እርዴ፣ ህይወቴ፣ ህይወታችን የትም ቦታ ቀበሌ ይሁን ኢትዮጵያ ይሁን ከኢትዮጵያ ውጭ ይሁን ሚዲያ ላይ ይሁን ከሚዲያ ውጭ ይሁን ኢስላም ያዘዘውን እንጂ ከዛ ውጭ በፍጹም ሊሆን አይገባው። የመጀመሪያ መስተካከል ያለበት ነጥብ ይሄ ነው። ሁለተኛ ወጣቱ በትልቅ ዕውቀት ማነሱ ውስጥ ገብቷል። ነቢዩ ሰለላሁ ዐለይሂ ወሰለም የእውቀትን ደረጃ በጣም ጠቅሰውልናል። ምክንያቱም ጌታ አላሁ ሱብሓነሁ ወተዓላ በእውቀት ቢሆን እንጂ ሊመለክ አይችልም። አረብ ነው እሳቸው ፊት ለፊት መጣ፣ ሰላትን ሰገደ። ምን አሉት? ስገድ፣ አልሰገድክምና አሉት። ተመለስ፣ ስገድ፣ አልሰገድክም? አሁን ሸሪአው ጠፍቶት ነው እንዳይባል አረብ ነው። አይቷቸዋል፣ በተግባር ሲሰሩት ግን እሳቸው በሰገዱት መንገድ አልሰራውም። ተነስ ድገም፣ ስገድ። አልሰገድክምና ሰገደ። አሁንም ደገሙለት። ተነስ ድገም፣ ስገድ። አልሰገድክምና አሁንም ተነሳ። ተነስ ድገም፣ ስገድ። አልሰገድክምና ስንት ጊዜ? ሶስት ጊዜ። ምን አላቸው? ያላህ መልእክተኛ ሆይ ከዚህ በላይ አልችልም፣ አሳዩኝ አላቸው። ሀታ ሰላት ማለት ነው። ዛሬ ምን ላይ ደርሰናል መሰላችሁ፣ ወንድሞቻችን? እስቲ ይሄን ስሙት እናንተው እራሳችሁ። ወይንም ደግሞ ራሱን በመሀባ በጣም ቢዚ ካደረገ ለጥላቻ ጊዜ ነው። ልክ እንደ ነገ ተናደው ያ ሰይጣንም መጠላበት ማለት አልጠላውም፣ ትላለች። አልጠላውም ስትል ምን ማለት ነው? አላህ ይሄን በመውደድ በጣም ቢዚ ነኝና አሳብሶ መጠላበት ጊዜም የለኝ ማለት ነው። ምንድነው ካልገባችሁ ልጁ የተናገረውን ነገር ያው ታዩት ዘንድ ቀስ አድርጌ ላሳያችሁ። ወጣት ነው፣ በዚህ ዕድሜው ጫት እየቃመ ጥርሱ ሊረግፍ ደርሷል። የሀድራ ሰው ነው። እሱ ምንድነው ያለው? አሁን በጣም ራቢያ ተላደውያ የምትባለዋ ሴት እሱም አምኖበት ነው የሚደግመው? ምን ትላለች? ሰይጣንን አትጠላውም ማለት ሰይጣንን ማትጠላበት ምክንያት ደግሞ ሲናገር አላህዬም በመውደድ በጣም ቢዚ ስለሆንኩኝ ሰይጣንን መጠላበት ጊዜ የለኝም። ይሄ የማሀይምነት ጥግ ነው አለም። የስልምና ትልቁ መሠረቱ ማንን መጠላት ነው? ሰይጣንን መጥላት ነው። እንድንጠላው ያዘዘን ማን ነው? አላሁ ስብ ተ ሁ አድዊ አለ እሱኮ የኔ ጠላት ነው አለ ወአድዋኩም፣ የናንተም ጠላት ነው ፈተሁ፣ ያዙት አዱዋ፣ ጠላት አድርጋችሁ ያዙት አለ። ዛ ትውልድ የት ደርሷል? ሚዲያ ላይ እንግዲህ አሁን ልጅ ይሄንን ነገር ለቋል። ይበጀዋል አላ ፊት ወንድሞይ አይበጀው ሌላው ደግሞ መጣ ሸሪአን ነው እንግዲህ አሁን እሱ ማስፋፋት የፈለገው ለነቢዩ ፍቅር አለው እና ፀጉሩን አሳድጎታል ግን ልክ ይሄ ሴቶች ካስክ ምናምን ቢጎዲን ተጠቅልለው እንደሚተኮሱት ተተኩሶ አቡጀዲ ልብስ ደሞ ለብሶ እንጨት ይዞ ልክ ይሄ ጂሰስ ፊልም ምናምን እንደሚባለው ትልቅ ከዘራ ይዞ ባህሩን ማን ባሻገረኝ መዲና ጉዳይ ነበረኝ ይላል ምን ማለት ነው መዲና ማለት ማን ነው ነቢዩ የተቀበሩበት አደለ? እሳቸው ጋር ጉዳይ ያለው እና ቀይ ባህርን የሚያሻግረው ፈለገ በሱ ቤት ወደ ዲን መጠጋቱ ነው ልብ በሉ ከዲን ግን በስንትና ስንት ማይሎች እየራቀ ነው ምን ይላል እስቲ ያው ያያችሁ። አሁን እኔ ከዚህ ሰውዬ በላይ ደግሞ ማን ያሳዝነኛል? እሱን እየተንከራተተ የሚቀርጸው ሌላ ወንድማችንም ያሳዝነኛል። ምክንያቱም የሰላት አርካን አይደለም የሚቀርጸው፣ ሌሎች ነገሮችን አይደለም የሚቀርጸው። ምን እየቀረጸ ነው ያለው? ይሄ ልጅ ሲጃጃለ አብሮ መሬት ላይ ሲተኛ አለ። ረጅም ነው አሳጥሬ ነው ያሳየዋችሁ። መሬት ላይ ይተኛል በቃ በጣም ተክዟል። በነቢዩ ፍቅር በነቢዩ ፍቅር የተገሰዘው እሳቸው ሸሪዓ ላይ ይቆማል አይቆም? ወንድሞቼ፣ ሌላ ክሊፕ ላይ ደግሞ እየነጠረ ይሄዳል ማለት ነው። እንመጣበታለን። ዛሬ እነዚህ አርስቶች የመጨረሻ አርስት አደገኛ መሆናቸው ኔቶቹ መሬት ላይ እየነጠረ መሄድ፣ አንድ ቪዲዮን ጨምርና ከዛ ወደ ትምህርቱ እንመለሳለን። አንዲት ላም ኮሪብ ላይ ስትበላ

ምን ብያችኋለሁ? ይሄ ሚዲያ ከመጣ በኋላ ይሄ ሶሻል ሚዲያ ሰው ወደ አላህ ዘንድ የሚያቀርበውን ነገር ብቻና ብቻ ከለቀቀ እንጂ ነጃ የሚወጣው ከዛው ውጭ ክስረት ላይ ነው፣ አይደል የሚሆነው? ሁለቱንም ወጣቶች ዋቸው እድሜያቸው ትንሽ ነው አይደለም። ዲን ቁጭ ብለው የሚማሩበት ጊዜ ላይ ነው አይደለ ያሉት በነሱ ቤት። አሁን ምን እንደሚሉ ራሱ ያላወቁበት ምክንያት ለምንድን ነው? መሐይሞች ስለሆኑ። መሐይምነት በጣም ይጎዳል። ምንድን ነው ያሉት? አንዲት ላም ኮሬብ ላይ ስትበላ ሳር። አንድ መጥፎ ሰው አለ ይሄን መንዙማ ያለው የኢትዮጵያ ሙስሊሞችን አቂዳቸውን ለረጅም ዘመን ያበላሸ ሰው። የሱን ደግሞ ሊፕ ሲንኪንግ የሚባል አለ እነሱ ግን በራሳቸው ድምጽ እያሉት ነው። አንዲት ላም ኮሬብ ላይ ስትበላ ሳር ማለት ወሎ ነው፣ ወሎ ላይ ሳር ስትበላ አንድ ላም። በእናቱ ቀብር ማለት ሻሃሊ ጎንደር ይባላል። እዚህ ታሪክ ላይ የተጠቀሰው ሰውዬ ሰውዬው ጎንደር ነው የነበረው። በእናቱ ቀብር ላይ የሆነች ላም ሄዳ ሳር ስለበላች ከዛ ተቆጡና ሻሃሊ ጎንደር ሆዶም ቢሏት ሞተች። ወርወረው ጠጠር አለ ድንጋይ ወርወረው ከጎንደር ወሎ ያለችውላ ምንም ባላጠፋችበት በእናቴ ቀብር በኩል አልፈሻል ብሎ ገደላት። ይሄንን እኮ አሁን ሸር ነው እኮ አደለ አይደል? እንደው እውነት ከሆነ አይሆንም እንጂ አበደት። ከዛ ምና ምን ነው አይባልም። የወልይ ነገር እሳቸው እኮ ያ ያሉ ለምን ገደላችሁም አይባሉም። የወልይ ወልይ ናቸው እያሉ ነው። አሁን በዚህ እድሜያቸው እነዚህ ወጣቶች ሸሪዓቸውን ካልተማሩ ልክ ያኛው ወጣት ሰይጣንን የምንጠላበት ጊዜ የለንም። በጣም በሚገርም ሁኔታ ግን እኛን የሚጠሉበት ጊዜ ያላቸው ሰይጣንን የሚጠሉበት ጊዜ የላቸው? እኛን የሚጠሉበት ግን ጊዜ ያላቸው። ምን ይላሉ ሌት ተቀን ውሃብዮች፣ ውሃብዮች፣ የነብዩ ጠላቶች እኛም በመጥላት ላይ ጊዜ ያላቸው ዋናውን ሰይጣን አላህ ጥሉት ያለውን ደግሞ የሚጠሉበት ጊዜ የላቸው። ስለዚህ ከመሀይምነት ልንወጣ ይገባናል። ሶስተኛ ነጥብ ሞትን መርሳት። ሞትን መርሳት ማለት ብዙ ወጣት ስለሞት ጠይቀው 17፣ 18፣ 19 ዓመቱ ሲሆን ሚያቀው ይሁኑ በቃ ዕድሜያቸው የሄዱ ሰዎች ብቻ እንደሚሞቱ ተግባሩን የሚያስይዘው እኮ ያ ነው። ምን ይላል በአፉ ዋን ዴይ ዊ ኦል ጎይና ዳይ ይላል። መማ ሁላችንም እኮ አንድ ቀን እንሞታለን። እሺ ታዲያ አንድ ቀን ሞት አለ ያለ ሰው ለሞት ይዘጋጅላታል አይዘጋጅላትም? አላሁ ስብሃነ ወተዓላ ያ አዩሃለዚነ አመኑ እተቁላህ እናንተ ያመናችሁ ሰዎች ሆይ አላህ እንፍሩት። ወልተንዙር ነፍሱን እያንዳንዷ ነፍስ ትመልከት። ማቀደመት ሊገድ ለነገ ያስቀደመችውን፣ ለመቼ ከሞት በኋላ ላለው ሕይወት ያስቀደመችውን ትመልከት አለ። ወተቁላህ አላህ እንፍሩ። ኢነላሃ ኸቢሩን ብማ ተዓመሉን አላህ እኮ በምትሠሩት ጉዳይ ውስጥ አዋቂ ነው አለ። እኛ ጋር ግን ያለው ጉዳይ ይሄ አይደለም። ወጣቶች በጣም በማይረባ ቆሻሻ ነገር ሲጨማለቁ የምታያቸው፣ ወንጀል እንደሆነ እያወቁ ሁሉ ምን ስለሆኑ ነው? የሆነ ጊዜን እንቶብታለን። መቼ ነው ጊዜው? መቼ ነው ገራሚ ገራሚ ወንጀሎች? ድሮም ወንጀል ነበረ። ልብ በሉ። የድሮውን ወንጀል ካሁኑ ምን ይለየዋል? ድሮ ብትሰራውም እዛው ሰፈርህ ውስጥ ነው። ዛሬ ኦንላይን ይሰራል፣ ለኸልቁ ይደርሳል። በምን ታድነዋለህ? አለ ወንድሜ፣ የመጨረሻ አስፈሪና ከባድ የሆነ ጊዜ ላይ ነው ያለነው። አራተኛ ነጥብ ጊዜን ያላግባብ ማባከን ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አንድ ባሪያ ስለ አራት ነገር ሳይጠየቅ ታፋውን አያንቀሳቅስም አሉ። ስለምን ስለምን አንደኛ ጊዜውን በምን እንዳጠፋ ሳይጠየቅ እግሩን መንቀሳቀስ አይችልም አላፊት አሉ። አብዛኛዎቹ ወጣቶች ጊዜያቸውን በምንድን ነው የሚያጠፉት ወንድሞች በሚጠቅማቸው ነገር አይደለም በሸሪአችን ለዲንም ለዱንያም በሚጠቅመን ነገር ጊዜ እንድናጠፋ ታዘናል። ትምህርት ቢማር ሰውየው ሙያ ቢማር አብዛኛዎቹ ግን ሰፈር ይቀመጣሉ። ከዛ በኋላ ከአፋቸው አንድ ሁለት ሶስት ሲሉ ቁጭ ብሎ እንደው መቅጃ ደረታቸው ላይ ቢቀመጥላቸውና ማታ ቢሰሙት እውነት እኔ ነኝ እኔ ነኝ ወይ ጌታዬ ዘንድ ቁም ብባል ምቆመው የሚያስብል አይነት የከፉ የከፉ ንግግሮች አላህን ማማረር ምን መኖር ትለዋለ። እኛም እየኖርን ነው ወይ ማማረር ነው አይደለም ማማረር ነው አይደለም። ይሄ ሸይጣን ምን ብሎ ነበር? አብዛኛዎቹን አመስጋኞች ሆነ አታገኛቸውም ብሎ ለአላህ መልስ የሰጠበት ነው። ምን በማድረግ ከፊታቸውም፣ ከኋላቸውም፣ ከቀኛቸውም ከግራቸው እመጣለሁ፣ መንገዳቸውም ላይ እቆምባቸዋለሁ። አመስጋኞች ሆነው አታገኛቸውም ማለት እንዳለው ይሄው አብዛኛው ሰው አማራሪ ሆነ። ሌላው አምስተኛ ነጥብ ወጣቶች ወንጀላቸውን በአደባባይ ስለመስራታቸውና ስለመናገራቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኔ መቶች ሁሉ ወንጀል ይማራል ወንጀሉን ግልጽ የሚያውጣው ሰው ሙሉን ሲቀርሉ ዲ ሙሉ እናንብበው አረ ረሱ ቃል። ከአባ ከአባረራ ተይዞ የ ልክተኛ ያላ ሰላትና ሰላም በእርሳቸው ላይሁ እንዲህ አሉ ኩሉ መቲ እያንዳንዱ ህዝቤ ሞዓፈን በአላህ እኮ ይቅር ይባላል አሉ ለ ሙጃሪን ወንጀሉን ግልጽ የሚያወጣው ሰው ሲቀር ግልጽ አታውጣው እንጂ አ ስ ምን ያደጋል። ያንን ወንጀል ይቅር ይላለ ነ አልሙጃሃረት ያሉ ወንጀልን ግልጽ ከማውጣት ውስጥ እኮ ይገባላሉ። አየዕመለ ረጁሉ ግለሰቡ እኮ ሊሰራ ነው። ቢለይሊ ዓመለን በሌሊቱ ክፍል ወንጀልን ይሰራል። በሌሊት ክፍል ማለት በብዛት ወንጀል የሚሸፈንበት ነው አደለም። ሰውየው በማታ ቢሰራ ልክ እንደ ቀን ያሁሉ ሰው ያየዋል አያየው ማለት መጠጥ ቤት ቢሄድ ቢጨፍር የሚሰራውን ቢሰራ፣ ነገር ግን ሱመ ይውስቤሑ እሱኮ ያነጋል። ማን ወንጀል ፈጻሚው ወቀድ ሰተረሁ አላህ እሱን ወንጀሉን ሰትሮለት ሲያበቃ ፈየቁል ይላል ደግሞ፣ እሱ በተራው ያፉላን ጀለስካ በያ ከችበይ እስቲ የማታው ውሎ ምን እንደሚመስል እስቲ ልዘርዝርልሽ። እሺ! አሚልቱል ባሪሀተህ ትላንት ማታ እኮ ከዛ ወከዛ እንደዚህ አድርገን እንትን ቤት ሄደን እንት ጋ ቃጤራቀመን እዚህ ቤት እንዲገብተን ጁቴ ስንጫወት ማታ እኮ መሽቶብን የማታውን ቀን ፋራ የሆነ ስለሚመስለው ምን በማድረጉ የሰራውን ወንጀል ባለመናገሩ ምን ስለሚመስለው። ወንጀል አስሉ ምን ነበር ያሳፍራል አይደል? አላህን ማመጽ ያሳፍራል አይደል? ዝም የሚባል ነበር አይደል? እሱ ግን ዝም አይልም። ማህይም ነው። መጀመሪያ ላይ የነበረው በሽታችን ምን ነበር ያልኩት ማህይምነት አይደለ ከዛ ጓደኞቹን ይጠራና፣ ቀላል ሰው አረከኝ እንዴ እኔ ኮንትና ኮንትና የነበረች እሷ ደበረችኝ፣ ፈነገልኳትና፣ አሁን ደሞ አንዷን እያጠብኳት ነው ይላል። እሷ ደግሞ ትመጣና ሌላኛዋ እሱን ታስለቅሰዋለች። አለች ያቺን በተራዋ ምን ትላለች? አቡ ዝም ብሎ መዛዛ ነገር ነው እሱን ዳምፓረኩትና አረኩትና እንትናን ጭኘው አለው ትላለች። የወጣቱ ህይወት ይሄ ነው አይደለም? ይሄ ነው አይደለም? የወጣቱ ህይወት ይሄው ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያፉላን ጓደኞቹን ይጠራቸዋል። አሚልቱ ልባሪሐተ ትላንት ማታኮ ከዛ ወከዛ ይሄን ይሄን ይሄን ሰራፍ ወቀድ። በእርግጥ ባተህ አንግቶ ነበረ የስቱሩሁ ረቡ አላህ ግን ሰትሮለት አንግቶ ነበረ። እሱስ ወዩስቢሑ አነጋኮ የክሺፉ ይገላልጥ ስትራላሂ አንህ አላህ የሰተረለትን ይገላልጠው ያወጣው ጀመረ። ስለዚህ ወንድሞቼ ይሄ በተሠራ ወንጀል ነው አይደል አንገት በሚያስደፋው አንገት አልደፋ ስንል ነው እሺ ላይቭ እንገናኝ የሚሉት ምን በላቸው ላይቭ እንገናኝ ዛሬ ማታ እንትን ዘሮችን እናስገባላችኋለን እንደቁስላቸዋለን ብለው ሚዲያ ላይ በዚህ ዘር በኩል ያለው ይሰለፋል እናንተ ማለት እንደዚህ እንደዚህ እንደዚህ አድርጎ ሰው ለሰው በማይናገርበት መልክ ሙልጭ አድርጎ ይሰድባቸዋል እናታቸው ሁሉ አትቀርም እናታችሁ እንዲት ይሁን ምናምን ስታየው ሙስሊም ነው። መጀመሪያ ላይ ምን አልኳችሁ? እያንዳንዱ ሙስሊም የኢስላም አምባሳደር ነው፣ ማንም ከማንም ሳይለይ ብለናል። አላለም ብለናል። ከዛ የዚኛው ዘሮች ደግሞ እንገናኝ ለእንትና ደርቢ መልስ ይሰጠዋል ብለው ደግሞ በተራቸው ይገባሉ ላይ። ከዛ ያቺ ኦንላይን ትቀመጣለች። ኸይር የሠራ የመጨረሻ አሪፍ ወቅት ላይ ነው ያለ ነው ቤት ተቀምጠህ ዓለም ላይ ያደርስልሃል። ኢኽላስ ካለ በዛ ሁሉ ትመነዳለህ። ሸረኞች ግን ወየውላቸው። ባለንበት ዘመን ለምን ገብቶ ተሳደበ ያ ሁሉ ሰው። ምን አለ ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም ለአንላህ መላአነ ዋሊደይ አባት እናቶቹን ሚራገም ሚሳደብ የሆነ ሰው አላህ ረግሞታል አሉ። ሰሃባዎች ግራ ቢገባቸው ጠየቁ። እንዴት ነው አንድ ሰው እናትና አባቱን ሚሳደበውና ሚራገመው አሉ። የአላህ መልክተኛ ሰለላሁ ዓለይሂ ወሰለም ምን አሉ ግለሰቡ የሌሎች ሰዎችን እናትና አባት ይሳደባል አሉ። ይራገማል አሉ። ያንተው ይባለለትና እናትና አባቱን ያሳድባል። ሚዲያ ላይ ወጥቶ እናንተ እንትን ዘሮች እናት እንደዚህ የሆነች አባት ላይ እንደዚህ የሆነ ምናምን ይላል። ያ ሁሉ ያንተው ያንተው ያንተው አንተው ውሻ አንተ ምናምን ብለው ይመልሱለታል። እርግማኑ በአንድ ሰው ብቻ ሆነ በስንት ሆነ? ቁጥሩ በበዛ ቁጥር ወንጀሉ ልክ እንደዛው ይበዛል። ስለዚህ ወጣቶች አላህ ልትፈሩ ይገባችኋል። ማንኛውም ወንጀል አትነገርም። አንገት ተደፍቶ አላህ ወይ ማረን የሚባልበት እንጂ ወንጀል የሚወጣበት አይደለም። እሺ፣ ስድስተኛ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት አለ። ከፌስቡክ ጋር አያይዤ የሱን ጥፋት ደግሞ ነግራችኋለሁ። ዐን አቢ ሁረይረተ ረዲየላሁ ዐን ان رسول الله صلى الله عليه وسلم قال

ውስጣቸው ነፍሳቸው ሚወሰው ውሳቸው የሆነውን እኮ አላህ ይቀር ብሏል። በነፍስ ውስጥ ያለን ውስዋስ ምን እስከሆነ ድረስ ማለም ታዕመል እስካልሰሩት ድረስ አው ተተከለም ወይንም እስካልተናገሩበት ድረስ አሉ። ፌስቡክ ስትገቡ ምን ይላችኋል? ዋትስ ኦን ዮር ማይንድ ይላል። ትርጉሙ ምን ማለት ነው? ጭንቅላቱ ውስጥ ምን አለ ማለት ነው። ዋትስ ኦን ዮር ማይንድ ማለት። ሰዎች ዝም ብለው ይመጣላቸውን ውስጣቸው ያለውን ይጽፋሉ። በሸሪአችን ምን ሆኖሳል? እንትን አማረኝ፣ እንትን አማረኝ። አሁን ምን አልኳችሁ? ቅድም ወደ መጀመሪያው ነጥብ ነው መወስዳችሁ። ማንም ሙስሊም ወንድ ይሁን ሴት ምን ሊላይ? ይገባው አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ካሉት ንግግር ውጭ ሊናገር አይገባው። ማር ብልግና አማረኝ ሁሉ ብለው የሚለጥፉ ሴቶች አሉ፣ ሙስሊም ሆነው ማለት። ያለንበት ጊዜ ደግሞ ችግሩ ምን ሆነ? ጁማአ ጁማአና ረመዳን ረመዳን ለየት ያለ ሰው መሆን፣ ከዛ ውጭ ደግሞ ሌሎቹ ቀናቶች የአምልኮ ቀን አይደሉም የተባለ ይመስል ል ጁም ሲደርስ ሰሎ አለል ሀቢብ የሚል ፖስት ታያለ። ምን ነው ነቢዩ ላይ ሰለዋት አውርድ ይልሃል። ሮብ ቀን፣ ሐሙስ ቀን፣ ቅዳሜ ቀን ደግሞ ሲሆን እንትን አማርኝ ብላ ፖስት ታደርጋለች። ብልግና ነው ና ስለሆነ ነው አልናገረው መስድ። ስለዚህ የመጣለንን ሁሉ ከመጻፍ ከመናገር ልንቆጠብ ይገባናለ። ሰባተኛ ነጥ ሰፈር ለጨርቆስ ቅርብ ነል ሜኮ ኮ ፒያሳ፣ መሳለሚያ፣ ጣሊያን ሰፈር፣ ጨርቆስ የተወለዱ ልጆች። ራሳቸውን ከሌሎች የአዲስ አበባ ልጆች ለየት አድርገው ያያሉ ያዩ ያያሉ ያዩ። እነዚህ እኮ ሰገጤዎች ናቸው ምናምን። ጭስነት ከፈለግሽማ ፒያሳ ጣሊያን ሰፈርን ይዘሽ በአሜሪካ ግቢ አድርገሽ በመሳለሚያ አቋርጠሽ፣ በአብነት ተመልሰሽ በፍልሃ በኩል አቋርጠሽ ጨርቆስ እስከ ችቴ ያለሽ ይባላል። ሌላው አዲስ አበባ ካርታ ውስጥ እንደሌለ ነው አይደል፣ የሚወስደው ነው አይደለም ፍሬንዶች። ለምንድን ነው ለራሳቸው ለየት ያለ ቦታ የሰጡት? ነው እነዚህ አንድ ሰው የዱንያ ልጅ ቢባል አረኔ የዱንያ ልጅ አይደለውም ይላል አይልም? ስድብ ስለሆነ ማለት። የዱንያ ልጅ ማለት ዱንያ ወዳጅ ማለት ነው። አረኔ የለውበትም ይላል። የአራዳ ልጅ ግን ሲባል